መጀመሪያ ለዚህ ቀን ላደረሰን ለእግዚአብሔር ምስጋና አቀርባለሁ። ንግድ ባንክ ያው ብዙ ነገር ያስተማረኝ የቀረጸኝ ብዙ ነገር ነው። ብዙ ነገሮችን አሳልፍ ያለው ብዙ ሰዎች ሁሉም ከጎናችን ነበሩ። ከማኔጅመንት ሰራተኛ፣ ሁሉም ክፍል ከኛ ከጎናችን ነበሩ። አመሰግናለሁ ሁላችንንም ለኢትዮጵያ ንግድ ባንክ ማኔጅመንት አባል ለሰራተኞቹ፣ ለኢትዮጵያ ሕዝብ እንኳን ለ 18 በሰላም አደረሰን። መጪው ዘመን የሰላም የደስታ የብልጽግና ይሁንልን። ባንካችንም አሁንም ትልቅ ነው፣ ወደፊትም ትልቅ እንዲያደርገው እመኝለታለሁ። አመሰግናለሁ። ባንካችን በየዘመኑ እያደገ እያደገ እያደገ የመጣ ነው። በጣም እያደገ የመጣ ነው። ሲመራ የነበረ ባንክ ነው። ሀገራችንን አሁን ወደ ከፍታው ዘመን ለወጣችበት ትልቅ መሰረት ነበረው ንግድ ባንክና አሁንም እናንተ እኛ ጡረታ ብንወጣም እናንተ ከኛ በበለጠ እንደምታስቀጥሉ ተስፋ አለኝ። እግዚአብሔር ይባርካችሁ። አመሰግናለሁ። በመጀመሪያ እግዚአብሔር ሁላችንንም በሰላም ጠብቆ ምክንያቱም ሰው ለሰላሳ ሰከንድ ብቻ ነው ሄል አድርጎ መቆየት የሚችለው ለአንድ ደቂቃ ብቻ ነው፣ አኦቴል አድርጎ መቆየት የሚችለው እና ይህን ሁሉ እስትንፋሳችንን ጠብቁ፣ ይህን ውብ ወጣት አድርሶ ዛሬ ደግሞ ስለ ህዳሴ፣ ስለ ባንኩ እንድናወራ እዚህ መድረክ ላይ ያቆመኝን አምላኬን ትልቅ ድብልቅ ልቅ ያለ ጭብጨባ ጨብጭቡልኝ ላ እግዚአብሔር ዘመናችሁን ይባርክ። በጤንነት ተባረኩ፣ በመውጣት በመግባታችሁ ተባረኩ። ሰው ፊት እንደዚህ ቆማችሁ የባንካችሁን ነገር ለማስረዳት ወደፊት ለማስቀጠል እኛ የደከምንበትን በአህያ የሄድንበትን በበቅሎ የታሳፈርንበትን ባንክ ዛሬ ተመቻችቷልና በተመቻቸ መንገድ በጤንነት መኖር ይሁንላችሁ። አገራችንን ሰላም ያድርግ እግዚአብሔር። ይባርካችሁ ማለት ይፈልጋል። የዛሬ ዋና ዓላማ ፕሬዚዳንታችን ያላቸውን የስራ ልምድ፣ የስራና የአመራር ፍልስፍና፣ አጠቃላይ የባንክን ወቅታዊ ሁኔታ፣ የባንካችን የወደፊት አቅጣጫ፣ ከኛ ሰራተኞች የሚጠበቅ የስራ ስነስርዓት ምግባር እና ሰራተኞች የግል ምልከታቸውንና የህይወት ተሞክሯቸውን የሚያካፍሉበትና ሰራተኞችን ለተሻለ ውጤት እንዲነቃቁ ምቹ ሁኔታ ለመፍጠር ታስቦ የተዘጋጀ ፕሮግራም ነው። እንኳን ለ2018 አደረሳችሁ። ግድባችን ስላለቀ እንኳን ደስ ያላችሁ። ባንካችን አሁን 83 ዓመት ገደማ ሆኖታል። የተመሰረተው ከድል ማግስት ነው። ትግሉን ጨርሶ ወደ ሀገር ሲመለስ መንግስት የመሰረተው የአርበኞች ተጋድሎ የወለደው ባንክ ነው የኢትዮጵያ ንግድ ባንክ። ታሪካችሁን ወደ ኋላ እንድታውቁ ነው ይህን ማነሳው። ባንኩ የተመሰረተበት ዋና ዓላማ ጦርነቱንስ በጠመንጃ አባረርን። ባይዞ ለመግዛት የምንመች ህዝቦች አይደለንም። ይሄንን በጠመንጃ ያገኘነውን ነጻነት ማረጋገጥ የምንችለው የኢኮኖሚ ነጻነት ማግኘት ስንችል ነው ብለው አስበው ነው ንጉሱ የኢትዮጵያ ንግድ ባንክን የመሰረቱት ምክንያቱም ገንዘብ የሌለው ድሃ የሆነ ኢኮኖሚ የሌለው ህዝብ በጠመንጃ እንኳ ባይገዛ በገንዘብ ይገዛልና ከዛ ነፃ ለማውጣት ያግዛል ያሉትን ባንክን የመሰረቱት። ዛት ዘ ፐርፐዝ ኦፍ ሲቢኢ ዛት ዝ ዋይ ሲቢኢ ዜር ያኔ የተቋቋመበት አላማ ዛሬም አልተቀየረም። ዛሬም የኢትዮጵያ ንግድ ባንክ ቪዥኑ ምን ይላል? ቱቢካም የወርልድ ክላስ ኮመርሻል ባንክ ፋይናንሻሊ ድራይቪንግ ኢትዮጵያስ ፊውቸር ዊኒድ ቱ አንደርስታንድ ዋይ ዊ አር ሂር። የእህቶቻችን የወንድሞቻችን የአባቶቻችንን የኑሮ ሁኔታ የማሻሻል ግዴታ ተጥሎብናል። ይህን ግዴታ እየተወጣን ግዴታውን ለመውጣት ግብ ለማድረስ የሚያስችለን የልፋት ዋጋ ነው የሚከፈልን። መቼ ያንን ኃላፊነት ስንወጣ ማለት ነው። የኢትዮጵያ ንግድ ባንክ ለሀገሪቷ እድገት ባቡር ቢሰራ መንገድ ቢሰራ፣ እንግዲህ የምታዩቸው የሃይድሮ ፓወሮች ግድቦች በሙሉ ሁላቸውም የኢትዮጵያ ንግድ ባንክ ፋይናንስ ያላረጋቸው የሉም። እዚህ ሀገር ቁጠባ በወጉ ባንሰበስብ ኖሮ ሕዳሴ ሊሳካ አይችልም። የኢትዮጵያ ንግድ ባንክ ብዙ ድምፅ ሳይኖረው ለዛ የሚያስፈልግ ሪሶርስ ለሱ ብቻ አይደለም፣ ለሌሎች የመብራት ፕሮጀክቶች ወደ መንግስት እስኪዞር ብቻ 505 ቢሊዮን ነው ለኢትዮጵያ መብራት ኃይል ያበደረው የኢትዮጵያ ንግድ ባንክ። ለህዳሴ የሚከፈለው ክፍያ እየቀጠለ ቀጣይ ኮይሻም ተተክቶ ስለመጣ ማለት ነው። ስለዚህ የኢትዮጵያ ንግድ ባንክ ቁጠባ ድምጽ የሌለው ግን በአይን የሚታይ ብዙ ለውጥ ሊያመጣ የሚችል ስራ የሚሰራ ነው። ሶሻል ያልኩትም ገበታ ለሀገር ገበታ ለትውልድ ገበታ ከሸገር ተነስቶ በ500 ሚሊዮን ለሀገር ሲባል አንድ ለትውልድ ሲባል አንድ ነጥብ ሁለት አምስት ቢሊዮን ብር ነው የኢትዮጵያ ንግድ ባንክ ድጋፍ ያደርገው እና በነኚህ በገበታዎች ብቻ ኒርሊ ሁለት ነጥብ ስምንት ቢሊዮን የሚደርስ ድጋፍ አድርጓል። ሪሰንትሊ ያው ከአዲስ አበባውም ወጣ ብሎ በጎንደር በነቀምት የሚደረጉ የኮሪደር ዴቨሎፕመንት እንዲሁም በሆሳና ድጋፍ አድርገናል። ሁሉም ቦታ ወደ ሰባ ስድስት መቶ አስር ሚሊዮን ገደማ የሚደርስ በሁለቱ በሶስቱ ፕሮጀክቶች ብቻ። ስለዚህ ሲቢኢዝ ኤቭሪዌር። ይህን ለማድረግ ግን የእናንተን ትጋት፣ የእናንተን ጥረት፣ የእናንተን ልፋት ይጠይቃል። የኢትዮጵያ ንግድ ባንክ መታደል ይሁን ያለመታደል ችግር ላይ ሲወድቅ ነው በሁለቱም ዙሮች ፕሬዚደንት የሆንኩት የመጀመሪያው የባንኩ የተበላሸ ብድር 59 ፐርሰንት ደርሶ ነው የተረከብኩት። እና በዛ ጊዜ ቀደም ብሎ ብዙ ሙከራዎች ተደርጓል። የውጭ ባንኮች በማኔጅመንት እንዲያስተዳድሩ ብዙ ጥረት ተደርጓል። ይህን የሀገሩን በሽታ ሊፈታ የሚችለው የሀገር ልጅ ነው። የባንኩን የብድር በሽታ የሚያቅ ማን ነው ብለው ነው። የኢትዮጵያ ንግድ ባንክ ፕሬዚዳንት ያደርጉት ረጅም ጊዜ ክሬዲት ውስጥ ስለሰራው ማቀው ነገር በዋናነት ክሬዲት ነው የነበረው። ያንን መታደልም ልፋትም ተጨምሮበት በወቅቱ የነበሩ እጅግ በጣም ታታሪ ሁ ማዕከላችን ብዙ ቁጥር ያለ አይመስለኝም። እዚህ ውስጥ አምስት ስድስት ሰው እንኳ መኖሩን አላቅም። ያን የነበረ ቁጥሩ እየተመናመነ ነው። የእነሱም ብዙ ድጋፍ ታክሎበት ያ የተበላሸ ብድር መቀረፍ ችሏል። ስወጣ አራት ነጥብ አምስት ፐርሰንት ኤንፒኤል ጥዬ ነው የወጣሁት። በኋላ ግን ይሄ በሽታ ተመልሶ መቶ ሆኖ ተመልሼ የመጣሁት የመንግስት ብድር ሁሉም ኤንፒኤል፣ የግል ብድር ሀያ ፐርሰንቱ ኤንፒኤል ነው የነበረው። የባንኩ ሊኩዲቲ ዘጠኝ ነጥብ አራት ፐርሰንት፣ የብሔራዊ ባንክ ሬጉሌተሪ ሊሚት አስራ አምስት ፐርሰንት ነው። ብር መክፈል አይችልም። እጅግ በጣም ብዙ ውስብስብ ችግሮች ነበሩበት በወቅቱ መጀመሪያ እርምጃ ኩዊክ ዌን ዋን ተብሎ ሊወሰድ የሚችል ያፈነውን የመጀመሪያውን አፋኝ ሳፎኬሽን የሊኩዲቲ ችግሩን መቅረፍ የመጀመሪያ ተግባር ነበር። ቀጥሎ ኮምፕሬሄንሲቭ ሪቪው ወደ አጠቃላይ ስትራቴጂክ ለውጥ ለማምጣት ባንኩን ለማሻሻል ወደ መንገድ ለመመለስ ስራ ተሰራ። የተበላሸ ብድር ከፍተኛ ደረጃ የደረሰ አሴስመንቱ ሲሰራ 20 ፐርሰንት ነው የደረሰው። የመንግስት ብድር አይከፈልም ያው ወደ መንግስት እስኪዘወት ድረስ ትልቅ ፈተና የነበረ ነው። ተበድሮ እስከ 20 ዓመት ድረስ፣ 14 ዓመት፣ 17 ዓመት ምንም ክፍያ ያልተፈጸመባቸው ብድሮች ነበሩ። ይሄንን ነው ኮምፕሪሄንሲቭ ሪቪው ያሳየው። ይሄ ነበር እንዲቀየር የተደረገው። ያ የኢትዮጵያ ንግድ ባንክ ጉዳይ ሄዶ ፓርላማ ደርሶ በፓርላማ እዳዬ ነው ብሎ የኢትዮጵያ መንግስት እንዲቀበልና በየዓመቱ በጀት እየታወጀለት እንዲከፈል የተደረገበት ከፍተኛው የስኬት ዓመት ነው ለኔ። ያለፈው ዓመት 515 ቢሊዮን ማለት ዲፖዚት ማሰባሰባችን ሳይሆን 945 ቢሊዮን የኢትዮጵያ ንግድ ባንክ ገንዘብ እንዲመለስ አዋጅ የታወጀበት ከፍተኛው ስኬት ነው። መንግስትን ስለሰማኝ በጣም አመሰግናለሁ። በዚህ ሂደት ውስጥ ኦቨርኦል ያለፈው አመት ከፍተኛ የስኬት አመት ነበር። ለቀጣዩ አመት ያሉ ነገሮች አንደኛ፣ መንግስት እንግዲህ እንደሰማችሁት በጣም ትልልቅ ሜጋ ፕሮጀክቶች አቅዷል። አሁንም እነዚህም ፕሮጀክቶች ያለ ኢትዮጵያ ንግድ ባንክ ይሳካሉ ብዬ አቅዷቸዋል ብዬ አላስብም። ስለዚህ የኢትዮጵያ ንግድ ባንክን ተማምኖ ይቅድ የተያዙ ህዳሴ ሲጀመር መንግስት የተማመነው የኢትዮጵያ ንግድ ባንክን ነው። ያው ያመነው ባንክን ነው የጨረሰው። አሁን ቀጣይ ፕሮጀክቶችም የተነሱት ብዙዎቹ ምናልባት የውጭ ድጋፍ የማያገኙ ናቸው። ምክንያቱም ኢትዮጵያ ሊቀይሩ ስለሚችሉ ማንም አይደግፋቸውም። በራሳችን የግድ መስራት አለብን፣ ሀገር እንዲለወጥ ከፈለግን። ታርጌቶቹ ጥብቅ ናቸው። ኦፖርቹኒቲ ያለ እንደ ሀገር ብዙ የሚሰራ የመንግስት ፕሮግራሞች አሉ፣ ገንዘብ የሚፈስባቸው ለሲቪ ኦፖርቹኒቲ የሚሆኑ የሲቪ ታይት ታርጌቶች አሉ። ሁለቱን ኮምባይን አድርገን ውጤት የሚያመጣ ስራ መስራት ይኖርብናል። ሰራተኞቻችን ለባንካቸው ፋይት ማድረግ አለባቸው በሁሉም ቦታ። ውድ ዩ ፕሩቭ ሚ ራይት፣ በጣም አመሰግናለሁ። ቃላችሁን አክብሩ። አይ ዊሽ ኦል ደ ቤስት። አዲሱ አመት የሰላም የፍቅር፣ የብልጽግና እንዲሆንላችሁ እመኛለሁ። ሁላችሁም የምታድጉበት ያላገባችሁ፣ የምታገቡበት ከሁሉ በላይ ባንካችሁን የምታልቁበት ዓመት እንዲሆን እመኛለሁ። ፈጣሪ ያክብርልኝ። የተዘጋጀውን ሽልማት የሚያበረክቱልን ጉምቱ ባለስልጣኖቻችን መድረኩን ይዘውታል። ክቡር አቶ አቤ ሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት ደግሞ የክብሩ ባለቤት ናቸው። በጣም አስገራሚ ነው። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ። ያው እንግዲህ ይሄ ፎቶ በልዩ ትዕዛዝ በአቶ ለማ ጉያ ልጅ የተሰራ ነው። ከንጹህ የፍየል ቁርበት የተሰራ እጅግ ታሪካዊና ያማረ ፎቶ ነው። ከስር 515 ቢሊዮን ፕላስ የተበረከተው ከማን ነው? ከሠራተኞች ነው አደለ? እናንተን ወክለን ለፕሬዝደንታችን ጀባ ብለናል። ፕሬዝደንታችንን ረጅም ዕድሜ እንመኛለን። እናመሰግናለን መሰግናለን እንወዳችኋለን።

ሁልጊዜም ማህበራዊ ኃላፊነቱን የሚወጣው ባንካችን ዛሬም ለሀገር በቀል በጎ አድራጎት ማህበራትን በእናንተ ፊት ይሸልማል። በጣም ትልቅ ትርጉም አለ። አንደኛ ስራውን እንድንሰራ የበለጠ ሞራል ይሰጠናል። ከዛ ውጭ ደግሞ የተረዳነው ገንዘብ ቀላል ገንዘብ አይደለም፣ ሰባት ሚሊዮን ብር ነው። በነገራችን ለኢትዮጵያ ንግድ ባንክ የመጀመሪያው አይደለም መቄዶኒያን ሲረዳ በቅርብ እንኳን በነበረን የገቢ ማሰባሰቢያ ሰላሳ ሚሊዮን ብር ድጋፍ ተደርጎልናል። ከዛ ፊት ደግሞ መቶ ሚሊዮን ብር ከዛ ዘጠና ከዛ አስራ አምስት እንግዲህ ወደ ከሁለት መቶ ሀምሳ ሚሊዮን ብር በላይ አካባቢ ማለት ነው እስካሁን የተረዳነው ከንግድ ባንክ። ይሄ ቀላል ድጋፍ አይደለም። ምክንያቱም መቄዶኒያ ቋሚ ገቢ የሌለው የውጭ ፈንድ የሌለው ድርጅት ነው እና ይህ ሁ 8500 ሰው ነው መላት እንደዚህ አይነት ድጋፍ ከሌለ ስራውን መስራት ከእግዚአብሔር ቀጥሎ ይከብዳልና፣ ስለዚህ ስራችን እንድንቀጥል የበለጠ ሰዎችን ከጎዳና እንድናነሳ የተጀመሩ ደግሞ በርካታ ህንፃዎች አሉ አዲስ አበባ እና 15 ከተሞች ላይ እነሱንም እንድንጨርስ ተጨማሪ ሰዎች ከጎዳና እንድናነሳ በጣም ያግዘናል በእውነት እና በጣም የምናመሰግነው መጀመሪያ ክቡር አቶ አቤ ሳኖን የባንኩን ፕሬዚዳንት እጅግ ማመስገን ፈልጋለሁ ከእነ ባለቤታቸው ምክንያቱም በጣም የዘር፣ የሃይማኖት፣ የምናምንም ልዩነት ሳያደርጉ በእኩልነት የሚያዩ እጅግ በጣም መርዳት የሚወዱ ቀና እና የዋሰው ናቸው። መጀመሪያ እሳቸውም በእውነት እጅግ አድርገ አመሰግናለሁ። የባንኩን ሰራተኞች፣ የባንኩን ቦርዶች አሁን ያሉትም አቶ አህመድ ሺዴ ናቸው፣ ሌሎችን ቦርድ አባላት እጅግ አድርገ እናመሰግናለን። የቀድሞው አቶ ተክለወልድም በራሳቸው እጅግ ድጋፍ አድርገውልናል አስታውሳለሁ። ዘጠና ሚሊዮን ብር ስናገኝ የእሳቸው አስተዋጽኦ በጣም ቀላል አልነበረምና እሳቸውን ማመሰግናለሁ። አሁን ያሉትን ቦርድ አባላቶችን ሰራተኞችን ደግሞ ሰራተኞችን ደግሞ በጣም በትልቁ ማመስገን ፈልጋለሁ። ለበጎ አድራጎት የሚደረገው ድጋፍ ዞሮ ዞሮ ለችግረኛው ነው የሚደርሰው እና ያን እናንተ ስታደርጉ እኛም ደግሞ የሆነ ያህል ጫና ይወርድልናል። ያው እዚህ ቦታ ላይ ተመርጠን ስለመጣን ደስ ብሎናል። እንደዚህ አይነት ደግሞ ድጋፍ ስታደርጉልን ይበልጥ እንዴት ነው ደስ ይላል ይደግፋል እና እናመሰግናለን። ኢትዮጵያ ንግድ ባንክ ይህን እድል ስለሰጠን በጣም እናመሰግናለን። አበበች ጎበና ቻሪቲ በህፃናት ሴቶችና ማህበረሰብ አቀፍ የሆኑ ፕሮግራሞችን እየሰራ ያለና ለማህበረሰቡ በርካታ ስራዎችን እያከናወነ ያለ በጎ አድራጎት ድርጅት ነው። እና የኢትዮጵያ ንግድ ባንክ ዛሬ በተዘጋጀው መድረክ ይህንን ድርጅት ምንሰራቸውን ሰፊ ማህበረሰብ አቀፍ ስራዎችን ድጋፍ እንዲሆን ያበረከተልን ከፍተኛ ድጋፍ የበለጠ እንድንሰራና የበለጠ ተደራሽ እንድንሆን ስለሚያደርገን እጅግ እናመሰግናለን። ለተደረገልን ነገር ትልቅ ትርጉም አለው። ይህ ገንዘብ የሚውለው ቅዱስ ጴጥሮስ ሆስፒታል ላይ ለሚቋቋም የዲያልስስ ህክምና ማዕከል ነው። ለመጀመሪያ ጊዜ የዲያልስስ ህክምና ማዕከል በአንድ የመንግስት ተቋም ላይ መመስረት በዛ ደግሞ በአጣዳፊ ኩላይ ትመም የሚጎዱት ታካሚዎችን ህይወት ማዳን ይህ ትልቅ ነገር ነውና፣ ይህን ያህል ትርጉማለሁ።